አሰላሙ አለይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ የቀኑ ቤተሰቦች እንዴት ናችሁ? ድራ ናችሁ ወይ? ሁሉ ሰላም ከኔ ጋ አልሐምዱሊላህ። ረመዳን እንዴት ነበር? እንዴት አለፈ? ኤዲስ እንዴት አሳለፋችሁ? በመዳም ቤት የመዳም ቆዋሚዎች ማለት ነ ከዛሬ እንግዲህ ከብዙ መጥፋት በኋላ ከሁለት ወር መጥፋት በኋላ እንግዲህ ዛሬ በቪዲዮ ብቅ የላቻለሁ ማለት ነው። እና እስኪ ዛሬ የሆነ ሽቱ ስጦታ መጥቶልኛል ማለት ነው። እና እስኪ አብረን እንከፍተዋለን ማለት ነው ውዶቼ። ግን ስጦታን ከመክፈታችን በፊት ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በነገራችን ላይ ወደ ሁለት ወር አካባቢ ጠፍቼ ስለመጣሁ አንደኛ ቻናል ሙቷል ማለት ነው እና ሁላችሁም እስኪ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ለወገን ደራሽ ወገን ነው የሚለው ማለት ነው እና አብራችን ቆዩ። ስጦታውን አብረን እንክፈተው ማለት ነው እና ዝጋለን እንግዲህ ሶስት አይነት ሽቶ ነው አብረን እንከፍተዋለን ማለት ነው ውዶች ይሄ እንግዲህ በዛውም እንግዲህ ከየተገዛበትን ቦታ እነግራችኋለሁ ማለት ነው። ያው በነገራችሁ ላይ እኔ ገዝቼ ሳይሆን ስጦታ መጥቶልኝ ነው። ግን ያው ራሴ ከወደድኩት አሽትጭ ከወደድኩት ለእናንተም እንግዲህ ቦታውን እነግራችኋለሁ ማለት ነው፣ ወይም ፎቶን አስቀምጥላችኋለሁ ማለት ነው። ከየት የተገዛ እንደዛ ነገር ነው ማለት ነው። አብራችሁ ይቆዩ እና ግጥ እንግዲህ፣ እንደምታውቁት ሶስት ሀባ ነው። ሁሉንም እስኪ እየከፈትን እናየዋለን። አንደኛው ሆኖ አብረን ፈተተን ማለት ነው። እስኪ ብስሚላ የመር እንጃ ሽቶ ለመጀመሪያ ጊዜ ስጦታ ምናምን እየሰጠኝ በጣም አጋጣሚ ማለት ነው። ስጦታ ተስጣጡ ፍቅር ይጨምራል። እንዴታ ነገር ነው። እንዴት ሁሉቺ ማለት ነው። አንደኛው ሽቶ እንግዲህ ይሄን ይመስላል ማለት ነው። ወላሂ ሽታው በጣም ነው የሚጣፍጠው። ግዙት ግዙት ማለት ነው። እሺ፣ አንደኛው ግን ይሄን ይመስላል። እንግዲህ ደግሞ ሁለተኛው ነው

ቱ ሁለተኛው ደግሞ ኮፊ ይህን ይመስላል ማለት ነው። ምን ላድርጌ ግን ያው ውጭ ላይ ስለማልለብሰው ሰባያዊ በጣም ነው የሚጣፍጠው ማለት ነው። ሁለተኛ ይህን ይመስላል። ሶስተኛውን ደግሞ እንክፈተው። እንግዲህ እንደምታውቁት ይ ማንትግን ላይክ ሸር እያደረጋችሁ ላይክ ሸር ማድረጋችሁ ቤተሰቦች አላችሁኝ፣ እና ለምንድን ነው የማታበረታቱኝ? የምር እኔ ተጠየምኳችሁ እ ሁለት ሙሉ ስጠፋ እየጠፋሽ ቀንሿ እየጠፋሽ ብላችሁ እንኳን አልፈለጋችሁ። በራሴ ጊዜ ነው የተመለስኩት። ያው እንግዲህ የረመዳን ዝግጅት ነበረ። ከዛ በኋላ ረመዳን ገባ ይገባ። ከዛ በኋላ ደግሞ ያው ተገራራኑ ታውቁታላችሁ። ሶስተኛው ደግሞ ይሄ ነው ማለት ነው። ወላሂ በጣም ነው የሚጣፍጥ ማለት ነው እና ይሄን ይመስላል ማለት ነው። ያው እንግዲህ አይታችኋል። አሁን ነው ከካርቶኑ ፈታሁት። ሽቶ ይህን ይመስላል። ያው እኔ አሁን ብዙ ጊዜ ሽቶ አልጠቀምም፣ እወዳለሁ ግን ውጭ ላይ ምናምን አልጠቀምም፣ ያው ቤት ምናምን ሲሆን ነው እንጂ። ካርቶኑ ይህን ይመስላል። በነገራችሁ የወንድም ሽቶ አላቸው ግዙ ማለት ነው። ይሄ አንዱ ይመስላል። ሁለተኛው፣ ሦስተኛው ደግሞ ማለት ሁሉም የራሱ ካርቶን አለው። እንግዲህ ሶስት አይነት ሽቶ ነው ትላላችሁ ማለት ነው። እና ለማንኛችሁም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው ውዶችዬ። ከአሁን በኋላ እንግዲህ ከካሜራ ጀርባ ሳይሆን እንደዚህ በካሜራ ደቅ ነው የምልላችሁኝ እና አበረታቱኝ ማለት ነው ሰምታችኋል ባይ። ትላላችሁ ማለት ነው። በነገራችን ላይ ለመጀመሪያ ጊዜ ስለሆነ በቪዲዮ ወሬ ሁሉ ጠፋብኝ፣ ትላላችሁ የረመዳን ስራ ተራ ተራ ተራ፣ ለረመዳን ስራ ቶሎ ቶሎ ቶሎ፣ ፈጠን ፈጠን ፈጠን እንበል፣ ቀጠንጠን ካለንበት ወጠን፣ ከሌለን ገብተን ስራ ደፈት ደፈት፣ የለም ማንቀላፋት። ልጆች ይመጣሉ፣ ይሰባሰባሉ፣ አራተኛውን ፎቅ ያጨናንቃሉ። ረመዳን መጣ እቃውን ሞጣጣ መግቢያ መጫታጣ፣ አሰሪዋ መጣ ቶሎ ቶሎ ስሩ እቃውን ጨርሱ፣ ባለፍለፋ በወሬ ሰዓት አጨርሱ። ቶሎ ቶሎን ጨርስ ብለን ስንጀምረው ከመንካካት ይልቅ ይሰበራል እቃው። አንድ ቀን እዣ ያለው ብርጭቆ ደርዘኑ ከጄ ላይ ቢወድቅ ሁሎችም ማዘኑ። ሆዴ ያበሸቀ አይቀርም እንዳው የእናንተን ማንጀት ሳል አቃጥለው እኔም ደስ ይለኛል ሲሰበር እቃው አንድ ቀን ለባብሰው ሊወጡ ስራ ጨርሰን ስንቀመጥ መጡ። የምን መቀመጥ ነው? ጫማችሁን አድርጉ። ልብሳችንን ለብሰን ስንሄድ በወጉ እነሱ ልዝናኑ እኛን እያተጉ። አበራሽ የምላት የልጇ ሰሪ ናት። ገና ስትመጣ ስትመለከተኝ ለሁለት ወር ያህል እኔም